ሰላም ሰላም አብዱሰላም ረቢኦ ወይም አብዱ ሸገር እባላለሁ። የካሜራና ቪዲዮ ኤዲቲንግ ባለሙያ ነኝ። ዛሬ ስለ ዲኤስኤላር ካሜራ አንዳንድ ነጥቦችን እናያለን። ስለ ካነን 5ዲ ካሜራዎች መሰረታዊ የሆኑ ሶስት ነጥቦችን አብረን እናያለን። DSLR ማለት ምን ማለት ነው? ዲጂታል ሲንግል ሌንስ ሪፍሌክስ የሚሉ ትርጉሞችን ያዘለ ነው። DSLR ማለት ዲጂታል ካሜራ ማለት ነው። ዲጂታል የተባለበት ምክንያት ስራውን ዲጂታል ስለሚሰራ ነው። አሁን ባለንበት ዘመን እጃችን ላይ ያሉ ስልኮችን በመጠቀም ጥራት ያላቸውን ፎቶዎችና ቪዲዮዎች ማንሳት ችለናል። ከዛ ባለፈ ግን DSLR የሆኑ ካሜራዎችን ተጠቅመን ፕሮፌሽናል የሆኑ ፎቶና ቪዲዮዎችን ማንሳት ወይም መቅረጽ እንፈልጋለን። ቀጥታ ካሜራችንን አንስተን በማብራትና ፎቶ በማንሳት ወይም ቪዲዮ በመቅረጽ የምንፈልገው። ፕሮፌሽናል የሆነ ፎቶ እና ቪዲዮ ማግኘት አንችልም። ካሜራችንን አንስተን ወደ ስራ ከመግባታችን በፊት እነዚህን ሶስት ነገሮች ባላንስ ማድረግ አለብን። በዲኤስኤልአር ካሜራ ፎቶ ወይም ቪዲዮ ስንቀርጽ ጠቃሚ ነገሮችን እንመልከት። ፎቶና ቪዲዮ ብርሃንን ካፕቹርድ የማድረግ አርት ነው ይባላል። ያነሳነው ፎቶ ወይም ቪዲዮ በጣም ብራይትነስ ሲበዛበት ቱማች ኤክስፖድ ሆነ ማለት ነው። በጣም ከጨለመና ዳርክ ከሆነ ደግሞ አንደር ኤክስፖዝድ ሆነ ማለት ነው። ስለዚህ በትክክለኛው መንገድ ወደ ካሜራችን የሚገባውን ብርሃን በመመጠን ያልጨለመ ወይም ደግሞ በጣም ያልነጣ ቪዲዮ እና ፎቶ ማግኘት እንችላለን ማለት ነው። ወደ ካሜራችን የሚገባውን ብርሃን እንዴት መመጠን እንደምንችል እስቲ እንመልከት። በዲስኤልአር ካሜራ ላይ ላይትን አፌክት የሚያደርጉ ሶስት ዋና ዋና ነገሮች ናቸው። እነሱም አንድ ላይ ሲጠሩ ኤክስፖዠር ትሪያንግል ይባላሉ። እነዚህ ሶስት ነገሮችን ባላንስ በማድረግ ፐርፌክት ኤክስፖዠር እናገኛለን ኛለን ማለት ነው። እነሱም ISO አፕሬቸር፣ እና ሸተር ስፒድ ይባላሉ። ካሜራችን ላይ ፉል ኮንትሮል እንዲኖረን በመጀመሪያ ደረጃ የካሜራችንን ሞድ ማንዋል ማድረግ አለብን። ስለዚህ ማንኛውንም ሴቲንግ በራሳችን መንገድ በማስተካከል የምንፈልገውን ውጤት ማግኘት እንችላለን ማለት ነው። ከአይሶ እንጀምር። አይሶ በቀጥታ ካሜራችን ሴንሰር ጋር የተገናኘ ነው። የካሜራችን ሴንሰር ዋና ስራው ላይትን በመቀበልና ፕሮሰስ በማድረግ ወደ ዲጂታል ኢንፎርሜሽን መቀየር ነው። ካሜራችን ላይ አይሶ ቁጥራችንን ጨመርን ማለት ኢሜጃችን ወይም ቪዲዮችን ላይ ብራይትነስ ጨመርን ማለት ነው። ስለዚህ ብርሃን በሌለበት አካባቢ ፎቶ ወይም ቪዲዮ ስንቀርጽ አይሶ ቁጥራችንን ከፍ በማድረግ ብራይትነስ ማግኘት እንችላለን። ብርሃን በሚበዛበት ጊዜ ደግሞ ዴላይት ፎቶ ወይም ቪዲዮ ስናነሳ አይሶ ቁጥራችንን እንቀንሳለን። እዚህ ጋር ግን መጠንቀቅ አለብን። አይሶ አብዝተን በምንጠቀምበት ጊዜ የምናገኛቸው ፎቶ ወይም ቪዲዮ ግሬን ይሆናል። ያ ማለት ዲጂታል ኖይዝ ያመጣብናል ማለት ነው። ስለዚህ በቻልነው መጠን ፎቶ ስናነሳ ወይም ቪዲዮ ስንቀርጽ አይሶ ቁጥራችንን ዝቅ አድርገን ልንጠቀም ይገባል። ሁለት አፔቸር አፔቸር የሚገኘው በሌንስ ውስጥ ነው። አፔቸርን ልክ እንደ አይናችን ሌንስ ቀዳዳ ቁጠሩት። አፔቸር ወደ ካሜራችን የሚገባውን ብርሃን መጠን ለመቆጣጠር ሁነኛው መንገድ ነው። ብርሃን በሚበዛበት አካባቢ ፎቶ ስናነሳ ወይም ቪዲዮ ስንቀርጽ አፕቸራችንን በማጥበብ ትንሽ ብርሃን ብቻ እንዲገባ በመፍቀድና ላይታችንን እንቆጣጠርበታለን ማለት ነው። ብርሃን በሌለበት ብራይትነስ ለማግኘት የአፕቸር ቀዳዳችንን በማስፋት ብዙ ብርሃን እንዲገባ እናደርጋለን። አፕቸር በኤፍ ቁጥር ነው የሚለካው። ዝቅተኛ ኤፍ ቁጥር ሰፊ ቀዳዳ ሲወክል፣ ከፍተኛ ቁጥር ያለው የኤፍ ቁጥር ጠባቡን ቀዳዳ ይወክላል። ስለዚህ ተቃራኒ ነው ማለት ነው። ተገላቢጦች ናቸው። ዝቅተኛ ኤፍ ቁጥር ሰፊ ቀዳዳ ሲሆን፣ ከፍተኛ ቁጥር ያለው የኤፍ ቁጥር ደግሞ ዝቅተኛ ቀዳዳ ያለው ነው ማለት ነው። በደንብ እንዲከፈት ስንፈልግ የኤፍ ቁጥርን ዝቅተኛ ቁጥር ላይ እናደርጋለን። ማጥበብ ስንፈልግ ኤፍ ቁጥራችንን እየጨመር እንሄዳለን ማለት ነው። ትልቁ የአፕሬቸር ጥቅም ዴብ ዞፊል የምንፈልገውን ሰብጀክት ፎከስ ላይ በማድረግ ባክግራውንድ እና ፎርግራውንዱ ብለር እንዲሆን የምንፈልገውን ሰብጀክት ላይ ብቻ ፎከስ ላይ እንዲሆን ማድረግ እንችላለን። ሌላው ዴፕዝ ኦፍ ፊልድ ማንፈልግበት ጊዜ ይመጣል። ላንድስኬፕ በምናነሳበት ጊዜ ሁሉም ነገር ኢንፎከስ እንዲሆን እንፈልጋለን፣ እንዲታይልን እንፈልጋለን። ሁሉም ነገር ፎከስ ሆኖ ለማግኘት የኤፍ ቁጥርን ከፍ ማድረግ ማለት ነው። ሶስተኛ፣ ሸተር ስፒድ ሸተር ስፒድ የሚገኘው በሌንሳችን የካሜራ ቦዲ ውስጥ ነው። ብርሃን ወደ ሴንሰራችን ለማስገባት ይከፈታል። ብርሃን ወደ ሴንሰራችን እንዳይገባ ደግሞ በመዝጋት ይከላከልልናል ማለት ነው። ታዲያ ሸተር ስፒድ ማለት ሸተራችን ተከፍቶ ብርሃን ወደ ሴንሰራችን እንዲያልፍ የምንፈቅድበት ጊዜ ማለት ነው። የሚለካው ደግሞ በሰከንዶች ክፍልፋይ ነው። ለምሳሌ ሸተር ስፒድ አንድ ሃምሳኛ ሆነ ማለት የአንድ ሰከንድ ሃምሳኛ ብርሃን ለማስተላለፍ ተከፍቶ ይቆያል ማለት ነው። ሸተር ስፒድ ለሁለት ነገሮች ይጠቅመናል። አንደኛው ፍጥነት ያለውን ነገር ብለርድ ሳይሆንብን በፍጥነት ፎቶ ለማንሳት እና ቪዲዮ ለመቅረጽ ያስችለናል። ለምሳሌ ይህን ፎቶ እንመልከት። ፎቶ ኤ በአነስተኛ ሸተር ስፒድ ስለተነሳ በፍጥነት ካፕቸር ሊያደርግ ስላልቻለ ብለር የሆነ ኢሜጅ አግኝተናል። እንዲሁም ሰውየውን በጥራት ማግኘትም አልቻልንም። ሌላው ፎቶ ቢን እንመልከት። ፎቶ ቢ በከፍተኛ የሸተር ስፒድ ፍጥነት የተነሳ ነው። ሰውየው ከካሜራው እይታ ሳይጠፋ በፍጥነት አንስቶታል ማለት። ስለዚህ ፉሊ ፎከስ የሆነ ፎቶ ሰጥቶናል። ሁለተኛው ብርሃን ወደ ሴንሰር የሚገባበትን የጊዜ ቆይታ በማሳጠር እንዲሁም በማስረዘም የምናነሳውን ፎቶ ወይም የምንቀርጸውን ቪዲዮ ብራይትነስ እንድንቆጣጠርም ያስችለናል። ሸተር ስፒድ በፍጥነት ተከፍቶ የሚዘጋበት ጊዜ፣ ያ ማለት ከፍተኛ ፍጥነት ያለው ሸተር ስፒድ በምንጠቀምበት ጊዜ አነስ ያለ ብርሃን ብቻ እንዲገባ ስለምናደርግ የምናገኘው ፎቶ ወይም ቪዲዮ የጨለመ ይሆነ። ቪዲዮ ስንቀርጽ ሸተር ስፒድ እንዴት እንደምንጠቀም አንድ ግ አለ። እሱም ቪዲዮ የምንቀርጽበትን ፍሬም ፐር ሰከንድ ቁጥር በሁለት አባዝተን የምናገኘው ውጤት ለሸተር ስፒድ መጠቀም ነው። ለምሳሌ 25 ፍሬም ፐር ሰከንድ ቪዲዮ ለመቅረጽ ከፈለግን ማድረግ ያለብን የሸተር ስፒድ ፍጥነትን 50 ማድረግ ማለት ነው። ይህን ግ በመጠቀም በጣም ጥሩ የሆነ ለአይን የማይከብድ ናቹራል ሲኒማቲክ ሞሽን ብለር እናገኛለን። ዝቅተኛ ሸተር ስፒድ በምጠቀምበት ጊዜ ካሜራችን ትራይፖድ ላይ ካልሆነ፣ ማለትም በእጃችን ላይ ይዘን እየተንቀሳቀስን ፎቶ የምናነሳ ከሆነ ብለር የሆነ ኢሜጅ እናገኛለን። ወዲያው ሸተር ስፒዳችንን ካፕቹር እያደረግን ትንሽ ፈጠን ማለት አለብን ማለት ነው። ሁን ያነሳናቸው ሶስቱ ነጥቦች እናስታውስ። አይሱ አይሱ አብዲስን ስንጠቀም ከፍተኛ የሆነ ኤክስፖዠር እናገኛለን። እዚህ ጋር ግን ኖይዚ ወይም ግሬስ የሆነ ኢሜጅ ይፈጥርብናል ማለት ነው። አፒቸር አፒቸር ምን ያህል ላይት ወደ ሴንሰራችን መግባት እንዳለበት እንቆጣጠርበታል። አፒቸርን ዋይድ አድርገን በመጠቀም ሻሎ ዴፕዝ ኦፍ ፊልድ እናገኝበታለን። ሸተር ስፒድ ሸተር ስፒድ የብርሃንን መጠን ይቆጣጠርልናል። ፍጥነት ያላቸውን ነገሮች ፎቶ ለማንሳት ይጠቅመናል። እንዲሁም ደግሞ ሞሽን ብለርን ለመቆጣጠር ያስችለናል ሻርፕ የሆነ ፎቶ ለማንሳትም ያግዛል። ሶስቱን ነገሮች እንደየ ሁኔታቸው ባላንስ አድርገን በመጠቀም ፕሮፌሽናል የሆነ ፎቶና ቪዲዮ እናገኝበታለን። በቀጣይ ቪዲዮ እስክንገናኝ እንዲሁ ስለተማማር አመሰግናለሁ። ለሀሳብ አስተያየታችሁ ምስጋና የከፍ ያለነው አዘጋጅ አብዱሰላም ረቢሆን